ሰላም ሰላም፣ እንዴት ናችሁ? የወርቅ የዩቱብ ተከታታዮች ጓደኞች በሙሉ ደና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ አብረን የምንሰራው የድንች አሰራርና የድንች ቀይ ወጥ አሰራርና የቆስጣ አሰራር ነው። አብራችሁኝ ሆኖ ወደ ቪዲዮ ከመግባት በፊት እዚህ ላይ ቆስጣውን አጥቤ ምናምን አዘጋጅቼዋለሁ። ድንቹን ለመስራት ደግሞ መጀመሪያ ሽንኩርት እዚህ ጋር ከትፍ ያስቀምጫለሁ። እኔ ትንሽ ጊዜ እንዳይፈጅብኝና ቪዲዮ እንዳይረዝምብኝ እዚህ ላይ ሽንኩርት እናደርጋለሁ። ሽንኩርታችን እስከሚበስልልን ድረስ ቲማቲማችን እንከትፋለን። አሁን ሽንኩርት ስለበሰለልኝ በርበሬ ይጨምራለሁ እዚህ ከሽንኩርቱ ጋር ትንሽ ጥብስ ካደረግኩት በኋላ ቲማቲም እንጨምራለሁ። ቲማቲማችን እንጨምራለን። አሁን የድንቻችን ቲማቲሙና ሽንኩርቱ በደንብ ከበርበሬው ጋር እስከሚቁላላለኝ ድረስ ምን አደርጋለሁ? ለቆስጣ የሚሆነኝን ነገር አዘጋጃለሁ። እዚህ ጋር ሽንኩርት አለኝ። ሶስት ራስ ሽንኩርት የሚሆናለኝ። እኔ የምከትፈው በቁመት በቁመት ነው። እናንተ ከፈለጋችሁ እንደፈለጋችሁ አርጋችሁ መክተፍ ትችላላችሁ። እኔ ብዙ ጊዜ አትክልት ነገር ስሰራ እንደዚህ በቁመት በቁመቱ ነው የምከትፈው። ሽንኩርቱንም እንደዚያው እንደዚህ በዚህ መልኩ ማለት ነው። ነጭ ሽንኩርቱንም በቁመት በቁመቱ ከትፋለሁ ልክ እንደ ቀይ ሽንኩርቱ በዚህ መልኩ ከትፋለው። በነገራችን ላይ እናንተ ቆስጣ ስትሰሩ ድንች መጨመርም ትችላላችሁ። ለራሱ ድንች ስለሰራው አልጨመርኩበትም፣ ብቻውን ነው የሚሰራው ወይም ብቻውን ስለመወደው፣ እናንተ የፈለጋችሁን ነገር መጨመር ትችላላችሁ። እዚህ መልኩ እከትፋለን። ነጭ ሽንኩርት አሁን ነጭ ሽንኩርት እንጨምራለሁ። አሁን ቆሊታችንን እያፈሰንን ምን አደርጋለሁ። አሁን ደግሞ ድንቻችን እንከትፋለን። ይሄው ድንቻችን ይሄን ይመስላል። አጥቤ ስለሆነ ከርተስኮተኝ አላጥበውም። ከዚህ ላይ ደግሞ ለድንቹ የምጠቀማቸው ቅመሞች ቤት ያለኝን ቅመም ነው የምጠቀመው። አሁን መጨረሻ ላይ የማደርገው ለቆለድንች እዚህ ላይ ሽንኩርት ነጭ ሽንኩርት ፈጭቼ አስቀምጫለሁ። እናንተ ካላችሁ ዝንጅብል መጨመር ትችላላችሁ። ፍሬሽ ዝንጅብል ስላላገኘሁ ነው። ካላችሁ ከነጭ ሽንኩርቱ ጋር ፈጭታችሁ ተጠቀሙ። በጣም አሪፍ ነው። አንድ ትልቅ የሾርባ ማንኪያ ተጠቅም ያለው ነጭ ሽንኩርት የተፈጨ ነ ሽንኩርት። አሁን መጨረሻ ላይ የማደርገው ቆስጦዬ እከትፋለሁ። ቆስጦዬ በዚህ መልኩ አጥቤ ይሄ እንጨት አለ አይደለ? እሱን ቆራርጬ አዘጋጅቼዋለሁ በዚህ መልኩ አሁን እከትፋለሁ። አሁን የቆሌታችን የድንቻችን ቆሌት ደርሷል። ያው በዚህ መልኩ ደርሶልኛል። አሁን ድንቻችን እንጨምራለን። ድንቻችን ተጨመርን በኋላ አብረንቱን በደንብ ሽት እናደርገዋለን። አሁን ደግሞ ቆስጣውን ጨምራለሁ። ቆስጣውን በዚህ መልኩ እናደርጋለን፣ በዚህ መልኩ እንወልኛለን እንጂ ከበሰለ በኋላ ደግሞ መልሰን እንገናኝ እና እናያለን። እሺ ውዶቼ አሁን ድንቻችን በስሏል። ድንቻችን በዚህ በጅማል በስሎልናል ማለት ነው። ምንም አልተፈረካከሰም፣ ይኸው እንዳለ ነው ድንቹ። አንዳንዴ ደግሞ ድንች ስትሰሩ ማለት ብዙ ጊዜ እንትን አትበሉት፣ ብዙ ጊዜ አታማስሉት እና ብዙ ጊዜ ካላማሰላችሁት እንደዚህ ሁኖ ይወጣላችኋል ማለት ነው። ግን ብዙ ጊዜ የምታማሱልት ከሆነ ይፈረካከስባችኋል ማለት ነው እና ይሄን ድንች መጨረሻ ላይ ይሄን ይመስላችኋል እላችኋለሁ ውዶች። አሁን እንጀራ እዚህ ላይ ያለኝ እንቅመሰው። እኔ ብዙ ድርቅ ሲላል ወደውም መረቅ ሲኖረው ነው የምወድ እና እንደዚህ ነው ኔ ሴቶች ይሄን ይመስላላችሁ፣ አለው ሞክሩት፣ ትወዱታላችሁ። እዚ ላይ ደግሞ እዚህም የሚጋረመው ቆስታችንን በስሎልናል። ይሄ ቆስታችን ይሄን ይመስላል። በጣም ነው የሚጣፍጥ። እዚ ላይ ያልነገርኳችሁ ነገር አለ። መጨረሻ ላይ ከማውጣታችሁ በፊት፣ ወይም አንድ መያዣ ወይም ደግሞ እየተፈጨ ሽንኩርት አድርጉበት ከድንቹ ላይ፣ በጣም ነው የሚጣፍጠው ተወዱታላችሁ ሞክሩትኝ፣ እንቅመሰው። ጣዕሙ ዋው ነው። ከተመቻችሁ ላይክ አድርጉልኝ። አስተያየት ካለ ደግሞ አስተያየት ካላችሁ ደግሞ ኮሜንት ስር ጻፉልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ።